12 ሚሊዮን ብር ሰላም። ኧረ አላህም ፍሩ፣ ኧረ አላህም ፍራ። የሰው እንግዲህ ሙአዝ የቀረርቶ ያዝማር የነሽዳ የሚለው ነገር ብር አልበቃው ብሎ አሁን ደግሞ አስራ ሁለት ሚሊዮን ብር እየጠየቀ ነው ከህዝብ ማለት ነው። መስጊድ ሊገነባበት ወይም ደግሞ የተቸገሩት ሊረዳ አይደለም። አዳራሽ ለነሽዳ ለዘፈን አዳራሽ መገንባት አለብኝ ብሎ ከህዝብ 12 ሚሊዮን ብር እየጠየቀ ነው ማለት ነው። እናንተ ምን ትላላችሁ? አስተያየት ፈቹን ኮሜንት ላይ አስቀምጡ። ከእናንተ ውስጥ ወይ ከ470 በጣም እኮ ነው የሚገርመው። ወላይ 117 ሰዎች ብቻ 102 ብር፣ 102 ብር ስጡ። እንደልመናም እንደ ሰደቃም እንደምንም ነይታችሁ ኸይር ብላችሁ 102 ብር በምለቅላቸው አካውንቶች አስቀምጡ። ልመና ወንጀል ነው ለማኝነት ወንጀል ነው። ምንም አትጠራጠሩ። አሁን ላይ ድርድና ወይ እንደ አሪፍ ነገር እየተወሰደ የሆኑ ሰበባ ሰበቦች እየተፈጠሩ ሰውን የሚለምኑ ሰዎች በስተዋ እምትበላው ካላጣ፣ እዳ ከሌለብህ፣ ከአቅምህ በላይ የሆነ ችግር ውስጥ ካልተዘፈክ በቀር ሰዎችን መለመን ወንጀል ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንደሄዳን

በሌላ ሐዲሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ሰዎችን የሚለምን ሰው የሚለምነው ፈምሳት ነው። የፈለገ ሰው ያን ፈምሳት ያብዛ፣ የፈለገ ደግሞ ይሄ ልመናን ያቆምና ፈምሳቱን ይቀንስ ብሏል። እንደ ቀላል ተነስታ 12 ሚሊዮን ብር ወላይ ወንጀል እኮ ነው። ሐራም ነው፣ ክልክል ነው ሰዎችን ማለመን። አረ አላህን ፍሩ። አ አላህን ፍራ ሙዚቃ በ12 ሚሊየን ብር ቸርችል ልዝገነባ ወይስ ባለፈው ጓደኛክ በድንገት ልጆቹን ጥሎ ወደ አኬራ በሄደው ወንድምክ ተመቃኘተክ ነው አይንህን በጨው አጥበክ የምትለምነው ይላል እዚህ ጋ ደግሞ መዋዝ ለጋዛ ነው ወይ ቀጥሎ ደግሞ አማማ ጥቤ ማ መጠደማ ስሙሙኒ አልሰጠም። ስንት መዝጊድ አለ ሚገነባ ያጣ ስንት የተራባ አለ ደግሞ ለሙዚቃ ይላል። ቀልድ አይጠገብም። 12 ሚሊዮን ብር ገጠር ላይ ቀለል ያለ 10 መዝጊድ ይገነባል። እንዴት ለዘፈን ስቱዲዮ 12 ሚሊዮን ብር? የሚገርም ነው። ደፋር፣ ለሙዚቃ የምሰራበት 12 ሚሊዮን ስንት ትንሽ አታፍርም እዚህ ጋር ደሞ ውረዱ እኛ ዘፈን ዘፋኝ እኛ ዘፈንም ዘፋኝም አንደግፍም እስልምናንም ከዘፈን የጠራ ሃይማኖት ነው አልሐምዱሊላህ በትክክል አንቺ ጭስ ኮን ግን ትንሽ ጨመር ብታረግብ ለሌላም ለአንዳንድ ነገር እንጂ አይጠቅምሃል የሚገርም ነው ኮመንቱን እናንተ አንብቡ፣ እኔ ላሳያችሁ። የሚገርሙ ኮመንት ነው። የእውነት ገርማላችሁ ኮመንት ላይ ነው። እንዲ ነው፣ እንዲ ነው። በራስ እጅ ሰው ሲዋረድ እንደዚህ ነው። አላህ በራስ እጅ ሲያዋረድ እንዲ ነው፣ እንዲ ነው። እንግዲህ አይ ራሱ ኮ አላህ ምልክቱን ሲያሳይ ነው። እንደዚ መዋረድ በአደባባይ የናይል መዋረድ። ኮመንቱን አንብቡ፣ የሚገርም ነው የመጨረሻ እንዲህ መዋረድ ነው ይሄ ራሱ የአላህ ምልክት ነው። ይሄ እብድ የሆነ ልጅ ቶሎ ብሎ ካልተመለሰ ተመለሰ የሆነ በላይ ይዞበት ይመጣል 12 ሚሊዮን ያለው 12 በላይ ይዞበት እንዳይመጣ እኔ ፈርቼለታለሁ። ይሄ ሁሉ የሰው ህርግማን፣ ይሄ ሁሉ የሰው ቀልብ ምን ያደርግለታል? አንብቡ ኮመንት እንግዲህ አንብቡ፣ አንብቡ። ደፋም ተከታዮች እንግዲህ ሙዓዝ አዝማሪው ይቅርታ፣ ሙዓዝ አዝማሪው አልኩ እንዴ። ሙዓዝ ሙነሽዱ ማለት ነው። ሙዓዝ ሙነሽዱ እንግዲህ አስራ ሁለት ሚሊዮን ብር ከህዝብ ጠይቋል ማለት ነው። መስጊድ ሊገነባበት አይደለም። ምስኪኖችን ሊረዳበት አይደለም። ወይም ደግሞ የሆነ ጥሩ ነገር ሊሰራበት አይደለም። ለነሽዳ መነሽዳው ሻል ያለ ስቴዲዮ ሊገነባበት ነው ማለት፣ ለሚዘፍንበት ማለት ነው። ለመዝፈኛው እንደ ሙዓዝ ግን ወደ የት እየሄደ ነው ማለት? ሰው እኮ መርዳት ከፈለገኩ ስንት የሚረዱ አሉ፣ ስንት የተሸገሩ። ቆይማ ይሄ በሆነ በሰበብ አስባቡ መለመን ቢዝነስ ሆነ። እንደ የሆነ ነገር ይፈጥሩና በቃ እንደዚህ እናደርግ፣ የሆነ ቢዝነስ ሳስበው ሳስበው አሁን ወላሂ ቢዝነስ ነው። በተለይ የአረባ ወላ ገረቶች በእንደዚህ አይነት ነገር አትበሉ ማለት ነው። የሆነ እርዳታ የሆነ የሚያሳዝን መረዳት ያለበት ሰው ሲሆን ብቻ እርዱ። እንዲ አሁን ሙአዝ ቆይ ለሱ መዝፈኛ ለሱ የነሽዳ መቀባጠሪያ ኡማውን እያጠመሙ ያሉ ከቁርአን፣ ከሐዲስ፣ ከተለያየ ከብዙ ትምህርት እንኳን አይደለም የጠይቀው ማለት ነው። ለሱ ቀለል አድርጎ ስንት አለ 12 ሚሊየን ብር እፈልጋለሁ። እኛ እንዴ ይሄ መለመን ቀላል ነው እንዴ? እስኪ እኔንም አንድ አስር ሚሊዮን ወይ የበሉኝ ያስፈልገኛል ብር በዚህ ሰዓት አንድ አስር ሚሊዮን በቃ ወይ የበሉኝ። በተለያየ መልኩ በቃ የሆነ ሰበብ ይፈልጉና ልመናና እውቅና ነው የሚፈልጉት። ልመናና የሆነ የራሳቸውን ቢዝነስ ማቋቋም ነው የሚፈልጉት። አሁን ሀላልሆን ማለት ነው። ቆይ የሆነ ቪዲዮ አለኝ ወላሂ ላሳያችሁ በየቲሞች እንዴት አይነት ንግድ እንደሚነግዱ ማለት ነው። በየቲሞች ሰበብ የራሳቸውን እውቅና እንዴት ለማትረፍ እንደሚፈልጉ እስኪ ቪዲዮውን አይተነው እንመለስ። በእህቶቻችን መነገድ ሳይበቃው በየቲሞችም እየነገደ ነው። ስሙት። ቻለንጅ ደግሞ ትልቅ አድርገሽ አሰባስበሽ በአንድ ታስገቢዋለሽ። እንሻላ ደረሰኛን ሜልካውን፣ ደረሰኛን ዚጋ ዚጋ አንቺ ጋር ታስተልኪልኛለሽ። እንሻላ የሰበሰብ ሽሆን እንደ አባልነትሽ ድራሽ ድርሻሽን ታዋጪ። እንሻላ ደግሞ እናስደስታቸው ላይ ቤታቸው እንደኛ ቤት ነበራቸውን፣ ልጅ ነበራቸው ነገርተውዛ ነገር ሻራ ቤት ውስጥ ሲኖሩ በጣም ያሳዝናሉ። እና ትልቅ ለሚዲያውም ትልቅ ተጽዕኖ ነው። ታቂያለች ይህን ስንሰራ ለሚዲያችን ታዋቂነት እናተርፋለን። ትልቅ ትልቅ ድርጅት ነው ብለን ብለው ያምናል። ማንም ሰው ያምናል። ገባሽ አደል? ስለዚህ ለሚዲያውም ትልቅ ነገር ነው። ይሄን ነገር ቢያዝ ትልቅ ነገር አድርገን ተጽዕኖ ፈጥረን መምጣት አለብን። ዋናው አማና ነው። ትንት ታመናለን። ከዛ እዛ ባለው ስያለች ያው ስራሽ ራሱ ትልቅ ነገር ማገኘት ይቻላል። ገባሽ አይደል? በዚህኛው ስራችን ራሱ ትልቅ ዱኒያችንም አኺራችንም ያምራል። ሀላልሆም ደብረ ብርሃን ሄዶ ቁርአን ይዘው ሄደው ቁርአኑን ሰጥተው ትልልቅ ሰዎችና የቲቦችን ቪዲዮ ቀርጸው መጥተው ለአረፋ ረመዳን ሊገባ ሲል ነበር ሄዱት። ከረመዳን በኋላ ወይም ደግሞ ረመዳን ላይ ለእነሱ ማፍጠሪያ ይዘው እንደሚመጡ ቃል ገብተው ቪዲዮ ሰርተው ቪዲዮ ተፖስቶ፣ ግን እነሱ እርዳታ እንዳደርሳቸው መረዳት ደርሶኛል ትናንትና እዛው ደብረ ብርሃን ስብሃነ ወላሂል አዚም፣ ይሄን የምታረጉት ሰዎች መቼም አልፋታችሁም። እኔም ደርሶኛል፣ ለእኔም ደርሶኛል። ይሄ መረጃ ሙቤ ለእኔም ደርሶኛል። እዛ ተፈናቃዮች ቪዲዮ ተቀርጾ ሲመጣ ያንን ቪዲዮ ከተኮሰተ በኋላ በጣም ብዙ ሺህ ሙስሊሞች ይረዳሉ ያለ ምንም አጋንል በተለይ ረመዳን ጋ ተያይዞ ያንን ብር ምን እያደረጉት ነው? ማንም ሰው እነዚህን ተፈናቃዮች ሄዶ ቀርጾ ፖስት አድርጎ አለመርዳት አይችልም። ወይም ደግሞ ሂዳችሁ መቅረጽ አትችሉም። እኛ እንከለክላለን። ማንም ሰው ሄዶ ቪዲዮ ቀርጾ በእነሱ መለመኛ ሊያደርጋቸው አይገባም። አብዳ በጣም እኮ ነው የሚገርመው። የራስን ቢዝነስ አሁን ደግሞ ሐላል ሆኖ የራስን ቢዝነስ እየሰራባቸው ነው ያለው። በደንብ ሁሉም የኢትዮጵያ ሕዝብ ያውቃል ብዬ አስባለሁ። በአገራችን ላይ ባለው ግጭት ምክንያት ንብረታቸውን፣ ቤታቸውን፣ ልጆቻቸውን አንድ አባት 11 ልጅ 15 ልጅ አጥቶ ሙሉ ቤተሰቡን አጥቶ አንዲት ሕፃን አባቷ ሲገደልባት አይታ በእነዚህ የቲሞች መነግድ አይቻልም። አንፈቅድምኛ ይሄን ነገር ስለዚህ እኔ ይህን ሰውዬ ማናገር ባለብን ልክ አናግረን በነዚህ ተፈናቃዮች ቪዲዮ ቀርጾ የሰበሰበውን ብር ራሱ ልንጠይቀው ይገባል። ምክንያቱም ቪዲዮ ፖስት እንደተደረገ ነው የተነገረ። የለን ሐባይቢ እንደሰማችሁት ነው እንግዲህ። ትናንትና ላይፍ በነበርኩበት ሰዓት በጣም ብዙ እህቶቻችን ይህ ግለሰብ ሌባ እንደሆነና ደብረ ብርሃን ድረስ ሂዶ ካሜራ ይዞ እነዚህ የቲሞችን ቀርጾ ተመልሼ ብር ይዤ እመጣለሁ አስገባለሁ ብሎ እስካሁን ድረስ ቪዲዮን ተፖስቶ ገንዘብ ለእነዚህ እንዳልሰጣቸው። እንግዲህ በተለያየ መልኩ እንደዚህ ጭንብላቸውን እየቀየሩ ሲፈልጉ ለእርዳታ እያሉ፣ ሲፈልጉ ለሆነ ነገር መስሪያ፣ ሲፈልጉ ለመስጊድ፣ ሲፈልጉ ለሆነ ነገር እና... ስብሃን አላህ። ሙስሊም ማለት እኮ ቢያንስ አላህን የሚፈራ የተውሀቅ ወደ ራሱ እንዳይመጣበት የሚጠናቀቅ ነበረ። አሁን ላይ ግን ሰው ወንጀልን መደፋፈር ለምዶታል። ስብሃን አላህ